ዋው ፊዮና ማለት ነው። ዛሬ ለሩታ አንበሳ ወረደች እና ፊዮና ባለፈው ብርሃን ምንም ሳድባ ነበረ ሩታ በጣም ትወዳለች ትወዳለች ማለት ነው። በእውነት ፊዮና እና ሰግናለ ረሩታ